በትምህርት ስራ ላይ የተሰማሩ መምህራንና የትምህርት አመራሩ ብቁ ዜጋን ለማፍራት ራሱ በእውቀትና ክህሎት የበቃ መሆን እንዳለበት የማይታበል ሀቅ ነው። ለዚህም በሀገር አቀፍ ደረጃ ለአንደኛ መካከለኛና ሁለተኛ ደረጃ መምህራንና አመራሮች የሚሰጠው የሙያ ፈቃድ ምዘና ለደረጃው የሚመጥን ባለሙያ ለማዘጋጀት ያለመ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ ተናግረዋል። መምህራን በሚያስተምሩት የትምህርት አይነት ለደረጃው የሚመጥን ብቃት አላቸው ወይ የሚለውን ለመመዘን እና እንደገናም ደግሞ የትምህርት አመራሮች የምንላቸው ርዕሳነ መምህራን፣ በየደረጃው ያሉ ሱፐርቫይዘሮች ለሚመሩት እርከን ሙያዊ ብቃት አላቸው ወይ፣ ያንን መምራት የሚችሉበት አቅም አላቸው የሚለውን ለመመዘን የሚሰጥ የሙያ ብቃት ማረጋገጫ ምዘና ነው። በክልሉ በሚገኙ 12ቱም ዞኖች 7222 መምህራንና የትምህርት አመራሮች በነገው ዕለት እንደሚመዘኑ የገለጹት የቢሮ ኃላፊዋ፣ ለዚህም በቂ ቅድመ ዝግጅት መደረጉን አብራርተዋል። አጠቃላይ ቁጥራቸው ወደ 7222 ተመዛኞች ናቸው። ይህንን ምዘና የሚወስዱ የአንደኛ፣ የመካከለኛ፣ የሁለተኛ ደረጃ መምህራን 7032 መምህራኖች ይመዘናሉ። ርዕሳነ መምህራን 137 ርዕሳነ መምህራን አሉ፣ 53 ሱፐርቫይዘሮች አሉና አጠቃላይ ወደ 7222 ተመዛኞች ናቸው ያሉን ማለት ነው። እንግዲህ በ2017 ዓ.ም የሙያ ብቃት ማረጋገጫ ምዘና የሚሰጠው የፊታችን ቅዳሜ ግንቦት 23 ነው የሚሰጠው። በክልላችን በደቡብ ኢትዮጵያ ምዘና የምንሰጥባቸው የተለያዩ ማዕከላት አሉ። ባሉን ዞኖች በ12ቱም ዞኖች ወደ 14 ማዕከላትን ለይተናል። እነዚህ ማዕከላት ለተመዛኞቹ ቅርብ እንዲሆኑ ለማስቻል ነው። በዚህ መልኩ የተለያዩ ማዕከላት ያደረግ ነው ማለት ነው። መምህራን ለመመዘን ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱንም የቢሮ ኃላፊዋ ተናግረዋል። አሁን ባለፈው ዓመት ወደ ሶስት ሺህ ያህል መምህራን ነበር እንደ ክልል ምዘናውን የወሰዱት። ዘንድሮ ላይ የመምህራንም የርዕሳነ መምህራንም ፍላጎት ጨመረ። ለመመዘን እኔ ብቁ ነኝ ወይ ለሚያስተምረው እንትን ብቃት አለ ወይ አንደኛ ለራሳቸው የሚሰጠው በራስ መተማመን አለ ብቁ ነህ ሲባል ማለት ነው ሶ ቁጥራቸው ወደ ሰባት ሺህ የጨመረበት ከመምህሩ ፍላጎት መነሻ ነው በየአመቱ ቁጥራቸው እየጨመረ የመጣው ለዚህ የሚደረገው ዝግጅት የመጀመሪያው በራሳቸው መምህራን የሚያደርጉት ዝግጅት ነው ለሚማሩ ለሚያስተምሩት ትምህርትና ለሚመሩት የትምህርት እርከን ደረጃ የሚመጥን ብቃት አለኝ ወይ የሚለውን ለመመዘን በራሳቸው ዝግጅት እያደረጉ ቆይተዋል። እንዳጠቃላይ በክልልም ደረጃ ብቅ የሆነ ኦሪንቴሽን ተሰጥቷቸዋል። ከዛ ባሻገር ደግሞ በየመዋቅሩ በየዞኑ ያሉ የትምህርት መምሪያ ኃላፊዎች፣ የትምህርት ሴክተር አመራሮች በነሱ አቅራቢያ ካሉ ዩኒቨርሲቲዎች ጋር መምህራን ኮሌጆች ጋር በቂ የሆነ ስልጠና ለነዚህ መምህራን እየተሰጠ የቆየበት አግባብ አለ። ተመዛኞች በሚያስተምሩት የሙያ መስክና በተዛማች የሙያ መስኮች የሚመዘኑ በመሆኑ ከምዘና በኋላ እራሳቸውን ለማወቅና ላለፉት ደግሞ የሙያ ፍቃድ የምስክር ወረቀትና ጥቅማጥቅሞች እንደሚከበሩላቸው ተብራርቷል።